አንድ ንጉስ ነበር። በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው ያ ንጉሥ እኔ ጌታ ነኝ አምልኩኝ ነበር። ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሠራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣ ብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት እውቀቱ ሊሰወር ሆነ። ከሱ ወደ ንጉሱ ላከበት። እኔ አጀሌ ደርሷል፣ እድሜ ቀርቧል። እኔ ሳልሞት የኔን እውቀት የሚረከብ በጣም ብስል፣ አክቲቭ የሆነ ልጅ ላክሊ ላስተምረዋል። ንጉሱም ከከተማይቱ አስፈልጎ አንድ ወጣት ላከለት። ልጅ ግር ነው፣ ታዳጊ ወጣት። እዚ ጠንቋይ ይሄደ ጥንቁልናን መማር ጀመረ። ሲህር መማር ጀመር ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤት ወጥቶ ወደ ደጋሚው ሲሄድ ሰው መዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ በሃታው ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማን እንደምትገዛ ነው? ኔማ ምገዛው ያንተንም የኔንም የዓለማቱን ጌታ ነው አለ። ከንጉሡ ውጭ ጌታ አለ እንዲያለው አውና

ጠጠር አነሳና፣ እውነትን ገለጠ። አላሁ ያል የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንሰሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያንሰሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው ዛሬ እኮ እንዲንዲ ተከሰተ ምን ተከሰተ? አንድ እንሰሳ አግንቼ በጠጠር መታውት ሞተ። ያኔ ንሼኽ ምናሉት ልጀወይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱና እንደ አይነት ደረጃ ተሰጥቶስ አትፈተን አትቀርም። ፈሐሲብቱም አነማ ኸለቅናኩም ማበተን ወአነኩም ኢለይና ላቱርጀዑን ሙከራ አለ። ትፈተናለህ አሉት ግን አሉት፣ ልብ በሉ፣ ስትፈተን ወደ እኔ እንዳታመላክታቸው። ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ሕዝብ ማዳን ጀመረ። አይነ ስውራኖቹ ዱዓ አድርጎ አይናቸው ይከፍተዋል፣ የታመሙት ይመታሉ ያድናቸዋል። ከራማ በጁ አላህ ፍጸብ ። ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረግፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው አይኔን ካዳንከኛ። ይሄ ወጣት ተውሂድ ይቀራ፣ አንተ ሰው ሆይ እኔ ማዳን አልችልም፣ እሚያድነው አላህ ብቻ። በአላህ እመን፣ ዱዓ አድርግና አላህ ያድናል።

አያችሁት የደረሰበት ሩብ እኔም ማለት ነው አለው። ላ በል ረቢ ወረቡክ ወረቡናላህ ልው ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሡ። እሱ ነው እንደ ጌታ የሚመለከው ህዝብ፣ የሚሰግድለት ህዝብ፣ የሚያስገብር የታፈረ የተፈራ ንጉሥ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ነገረኛ አለሁ። ዱላ ሲበዛበት ወደ ልጁ አመላከት። ልጁ ተይዞ መጣ። ንጉሡ ሲያይ ደነገጠ። አንተ ልጅ፣ ወይ ሲህር እንድትማር ድግም ትብንልክ ህዝብ ማዳን ጀምረሃል እንዴ የት ላይ ድረስካ? አለ እኔ አላድንም አለ የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃየ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሸህ ከቤታቸው ተይዘው መጡ።